ታምህማ እስቲ ይህንን ገንዘብ አካውንት ላይ ኢትዮጵያ ንግድ ባንክ ይህን ያህል ገንዘብ አለኝ፣ እስቲ መስጂድ ስሩበት እሱ ለሆነ ሰዎች የቲሞችን መንከባከቢያ የሆነ ተቋም እስቲ እንትንበሉ ምናምን። ዋ አንተ አንደኛ አትችልም፣ መብት የለህም መብት የለህም። የወራሽ ንብረት ነዋ። አጥለህ የምትመው በወራሽ ብትበላ ነው፣ አትችልም። አንድ ሶስተኛ ያንተ ሐቅ አንድ ሶስተኛዋ ብቻ ነች። ከዛ ውጪ አትችልም። በህይወት እያለ የፈለከውን ማድረግ ትችላለህ። ከሞ ልትሞት ስትል ገርገራ ላይ ወሲያ ላይ ንዛዜ ላይ ይሄን ያህል ሚሊዮን ብር አውጡልኝ፣ ይሄን ያህል አድርጉልኝ ምናምን አለቀ። ክላስ ያንተ ጉዳይ አልቋል። ያንተ ሀቅ አይደለም። በሰው ሀቅ ላይ መመደብ አትችልም፣ ማዘዝ አትችልም። ልጆች ወራሾች ፍቃደኛ ከሆኑ እሺ ካሉ መብታቸው ሊያደርጉልህ ይችላሉ። ለማኝ ትሆናለህ በራስህ ብር ማለት ነው። በአፍያ ጊዜ ያልሰራው ሸሒህ ስስታም ይሁንክ ስስታም ይሁንክ ማለት ማንኛውም ሰው ገንዘብ አውጥቶ ወትሁቡን المال حب جمال الله ያቺ ገንዘብን በጣም ኢነሁ ለحب الخير ለሸዲዳ ገንዘብን الخير ብሎ ጠርቶታል አላህ። የሰው ልጅ ባህሪ ነው ገንዘብ ይሁን እንዳለ፣ አልወድም ገንዘብ ዱንያ ነው አልወድም ምናምን ሰው ካለ ውሸታም፣ ምክንያቱም አላህ አያሽማ

ስለዚህ ሸሂ ሆነን በቃ ማልፈልጋት ብር ሳይሆን ከአካውንቴ ወይም ደግሞ ካለኝ ሀብት ይቀንስብኛል የሚል መንፈስ ውስጥ ላይ ሸይጣንም ይጨርብሃል። ነፍስያም አለችብን። እሱን እየታገልክ መስጠው።